ሰላም ጤና ስጥልን፣ እንደምንሏችኋል። ክብራትና ክብራን ተመልካቾቻችን ከአሻም 7 ቀን 7 ሰዓት የስፖርት ዜናዎች የሚቀርቡ በሳላይ ደሰናለ ከዜናዎቹ ጋር እኔ ምናሴሽ ጥላብራችሁ ቆያለሁ። አብራችሁኑ ነው። ሐዋሳ ከተማ ቅዱስ ጊዮርጊስና ፋሲል ከተማ አሸንፈዋል። በሲቢ የኢትዮጵያ ፕሪሚየር ሊግ የሶስተኛ ሳምንት የጨዋታ መርሃ ግብሮች ትላንት ሲካሄዱ ሐዋሳ ከተማ ወላይታ ዲቻን ሁለት ለአንድ ሲያሸንፍ ቅዱስ ጊዮርጊስ ነገሌ አርሲን፣ እንዲሁም ፋሲል ከተማ ሲዳማ ቡናን በተመሳሳይ አንድ ለዜሮ ማሸነፍ ችሏል። የሐዋሳ ከተማን ሁለቱንም የማሸነፊያ ግቦች የአሬድ ብሩክ ሲያስቆጥር ለወላይታ ዲቻ ካርሎስ ዳምጠው ከመረብ ማሳረፍ ችሏል። የፈረሰኞቹን ብቸኛ የማሸነፊያ ግብ አቤል ያለው ከመረብ ሲያሳርፍ የአጼዎቹን የማሸነፊያ ብቸኛ ግብ በረከት ግዛው ማስቆጠር ችሏል። ሁለት ሁለት ጨዋታዎች ሲካሄዱ በአዲስ አበባ ስቴዲየም ቀን 9 ሰዓት ሲል አዳማ ከተማ ሀዲያ ሆሳዕናን ሲገጥም በሐዋሳ ዩኒቨርሲቲ ስቴዲየም ቀን 10 ሰዓት ሲል ድሬዳዋ ከተማ ከመቀለ 70 እንደርታ የሚገናኙም ይሆናል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ልምምዱን ጀምሯል። የሮርቶ 2029 ፕሮጀክት አካል የሆነው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ከ15 ቀናት በኋላ ለሚካሄደው የሴካፋ ዞን ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ ውድድር የመጨረሻ 25 ተጫዋቾችን በመያዝ የፋይ ዝግጅቱን በትላንትናው ዕለት ጀምሯል። ቡድኑ በዋና አሰልጣኝነት ቤንጃሚን ጂመርብ እንዲሁም ዘካሪያስ ደጉና ዮናስ እስክንድርን በምክትል አሰልጣኝነት በመሾም በቅድሚያ ለ85 ታዳጊዎች ጥሪ በማድረግ ላለፉት 15 ቀናት ልምምድ ለመመድ የኤምአርአይ ምርመራና የመጨረሻ ዝርዝር ውስጥ የሚካተቱ ተጫዋቾችን የመለየት ስራ የተሰራ ሲሆን በትላንትና ዕለትም 26 ተጫዋቾችን በመያዝ በ24 ሜዳ የሴካፋ ልምምዱን በይፋም ጀምሯል። አርሰናልና ማንቸስተር ሲቲ ሩብ ፍጻሜውን ሲቀላቀሉ ሊቨርፑል ከውድድሩ ተሰናብቷል። የእንግሊዝ ካራባኦ ካፕ የጥሎ ማለፍ ጨዋታዎች ምሽት ሲከናወኑ አርሰናል በሜዳው ብራይተንን ሁለት ለዜሮ እንዲሁም ማንቸስተር ሲቲ ስዋንሲ ሲቲን ሶስት ለአንድ ሲያሸነፉ ሊቨርፑል በክርስታል ፓላስ ሶስት ለዜሮ በመሸነፍ ከውድድሩ ተሰናብቷል። የአርሰናልን የማሸነፊያ ጎሎች ኢታን ኑዋኔሪ እና ቡካዮ ሳካ ሲያስቆጥሩ ጀረሚ ዶኩ፣ ኦማር ማርሙሽና ሪያን ቼርኪ ቸርኪ የውሃ ሰማያዊዎቹን የድል ግቦች ከመረብ ማሳረፍ ችሏል። ካለፉ ሰባት ጨዋታዎች አንዱን ብቻ ማሸነፍ የቻሉት የአርኔ ስሎቱ ሊቨርፑል በክሪስታል ፓላስ ሁለተኛ ሽንፈታቸውን አስተናግዷል ኢስማኤል ሳር የክሪስታል ፓላስን ሁለት ጎሎች ሲያስቆጠር ቀሪዋን ግብ ዩሬፒኖ ከመረ ማሳረፍ ችሏል በሌሎች ጨዋታዎች የኤንዞ ማሬስካው ቼልሲ ወልቭስን አራት ለሶስት በማሸነፍ ሩብ ፍጻሜውን ሲቀላቀል ቶተናም በኒውካስትል ሁለት ለዜሮ ተሸንፎ ከውድድሩ ተሰናብቷል በሩብ ፍጻሜው አርሰናል ከክሪስታል ፓላስ ካርዲፍ ሲቲ ከቼልሲ ማንቸስተር ሲቲ ከብሬንፎርድ እና ኒውካስትል ዩናይትድ ከፉላም ጋር የሚገናኙም ይሆናል ሮማ ተከታታይ ድሉን ሲያስመዘግብ ጁቬንቱስና ኢንተር ሚላን ወደ አሸናፊነት ተመልሰዋል። የዘጠነኛ ሳምንት የጣሊያን ሴሬ ጨዋታ መራ ግብሮች ምሽት ሲከናወኑ ሮማ ፓርማን ሁለት ለአንድስ በማሸነፍ ተከታታይ ድሉን ሲያስመዘገብ ጁቬንቱስ ዩዲኒዜን ሶስት ለአንድ እንዲሁም ኢንተር ሚላን ፊዮሬንቲናን ሶስት ለዜሮ ማሸነፍ ችሏል። የሮማን የማሸነፊያ ጎሎች ሄርሞሶና አርተም ዶቪክ ሲያስቆጥሩ የአርቢቶቹን የድል ግቦች ዱሳን ቭላሆቪች ጋቲና ኬናኒልዲስ ከመረብ ማሳረፍ ችሏል። ሀካን ካልሆንጉሉ ለኢንተር ሚላን ሁለት ጎሎችን ሲያስቆጥር ፒተር ሱቼክ ከሪዋን ግብ ከመረብ ማሳረፍ ችሏል። በሌሎች የምሽት ጨዋታዎች የሴስክ ፋብሪጋሱ ኮሞ ሄላስ ቬሮናን አስተናግዶ ሶስት ለአንድ ሲረታ፣ ክሬሞኔሴ ከሜዳ ውጭ በመጓዝ ጄኗን ሁለት ለዜሮ ማሸነፍ ችሏል። ቦሎኛ ከቶሪኖ ያከናወኑ ጨዋታ ያለምንም ግብ በአቻ ውጤት ተጠናቋል። ሞናኮ ድል ሲቀናው ፒኤስጂ ነጥብ ጥሏል። የአስረኛ ሳምንት የፈረንሳይ ሊግ የጨዋታ መርሃ ግብሮች ምሽት ሲከናወኑ የሊጉ መሪ ፔጄ በሎሬንት ነጥብ ሲጥል ሞናኮ ከሜዳ ውጭ በመጓዝ ኔትስን አምስት ለሶስት በሆነ ውጤት ማሸነፍ ችሏል። የፔጄን ብቸኛ ግብ ፖርቹጋላዊ ተጫዋች ኑኖ ሜንዴስ ሲያስቆጥር የሞናኮን የድል ግቦች ማማዱ ኩሉባሌ፣ ፎላሪን ባሎንጉ እና አሌክሳንደር ጎልቪን ሁለት ጎሎችን ከመረብ ማሳረፍ ችሏል። በሌሎች ጨዋታዎች ኒስ ሊልን እንዲሁም ሜትስ ሌንስን በሜዳቸው ጋብዘው በተመሳሳይ ሁለት ለዜሮ ማሸነፍ ሲችሉ፣ ማርሴ ከአንጀርስ ያካሄዱ ጨዋታ ሁለት አቻ በሆነ ውጤት መጠናቀቅ ችሏል። ፔድሪ ጉዳት እንዳጋጠመው ተዘግቧል። የባርሴሎናው የመሀል ሜዳ ተጫዋች የሆነው ፔድሪ ጉዳት እንዳጋጠመው የስፔን መገናኛ ብዙኃን ዘግቧል። በኤል ክላሲኮ ጨዋታ የተሳተፈው ፔድሪ በትላንትናው የቡድኑ መደበኛ ለምር ላይ ያልተገኘ ሲሆን ተጫዋቹ የጡንቻ ጉዳት እንዳጋጠመው ሲገለጽ በቀጣይ በክለቡ የሕክምና ምርመራ እንደሚደረግለትም ተገልጿል። ፔድሪ በጉዳቱ ምክንያት እስከሚቀጥለው የብሔራዊ ቡድኑ ጨዋታ ረፍት ድረስ ወደ ሜዳ እንደማይመለስም ተዘግቧል። ክቡራትና ክቡራን ተመልካቾቻችን፣ ለቀን ሰባት ሰዓት የያዝናቸው ዋጫጨር ስፖርት ዜናዎች ይመስሉ ነበር። እኔ በዚያ በቃው መልካም ቀን